ግንኙነት በመቀበል ሳይሆን በመስጠት ነው የሚጀምረው። እግዚአብሔር ከኔ ጋር ያለውን ግንኙነት የመሰረተው ተቀብሎኝ ሳይሆን ልጁን ሰጠኝና አሁን አንተ ደግሞ በፈቃደኝነት ስጠኝ አለ እንጂ እውነተኛ ዲፋይን ሪሌሽንሽፕ የሚጀምረው በመቀበል ሳይሆን በመስጠት። ተቀብላችሁ የምትጀምሩት ጓደኝነት መንፈሳዊ አይደለም፣ ቢዝነስ ነው። እውነተኛና ዘላቂ ሪሌሽንሽፕ የሚጀምረው በመስጠት እንጂ በመቀበል መጀመሪያው ሰውነታችሁን ከመስጠት አካላችሁን ከመስጠት እንግዲህ ሰውነታችሁን አሁን ሌላ ቦታ ሕያውና ቅዱስ መሥዋዕት አድርጋችሁ ምን በሉ ነው የሚለው? አቅርቡ። ሰውነታችሁን ቅዱስና ሕያው መሥዋዕት አድርጋችሁ ስጡ። ለምን? ይህ ሰውነታችሁ ከዚህ በፊት የአመፃ ማስፈጸሚያ ነበረ፣ የክፋት ማስፈጸሚያ ነበረ። ያኔ ሳትሰስቱ ሰው ጥርሱን ለማራገፍ፣ ሰው ለማማት፣ ሰው ለመንጣት፣ ሰው ለማጥፋት፣ አመፅ ለመስራት ኃጢአት ለመስራት ይሄን ሰውነታችሁን ሳትሰስቱ ሳትሰስቱ ተጠቀሙበት እንደነበረ ዲስኮ ቤት ገብተ ሳትሰስት ትል እንደነበረ ሳትሰስት በቃ ውልቅልቅ እስክትል ቸርች ስትመጣ ነው የምትቀመጠው። ይሄን ሰውነታችሁን ስጡኝ፣ ወይም ጳውሎስ የሚለው ስጡ። ሰውነት ከመስጠት ጀምሩ። ለምን ትናንትና የአመፃ መሳሪያ ነበር። አሁን ግን ሰውነታችሁን አንደኛ ሕያው፣ ሁለተኛ ቅዱስ፣ ሶስተኛ መስዋዕት መስዋዕት በመሰረቱ እንደ ተጅ ሆኖ ቦና አይቀርብም። መስዋዕት መስዋዕትነቱ ከሚታወቅበት ነገር አንዱ በመሰውያው ላይ ይራቆታል፣ ወይም በሌላ አማርኛ የዋኖሱ ወይም የበጉ የሆድ ዕቃ ሁሉ ይከፈታል። በሊቀ ካህኑ ፊት ይዋረድ፣ ውስጥ የተደበቀ ነገር እስከ ማይኖር ድረስ ይከፈታል። ይህን ሰውነታችሁን ያው አርጋችሁ ቅዱስ አርጋችሁ አራቅቷት መስዋዕት አርጋችሁ ስጧል። አማኞች ከእግዚአብሔር ጋር ያላቸውን ግንኙነት መጀመር ያለባቸው ተዉት ሌላውን ሰውነታቸውን ከመስጠት ነው፣ አለ። እንግዲህ ወንድሞች ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስን መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር እራይ ለምናችኋለሁ እና እርሱም ለአእምሮ የሚመች አገልግሎታችሁ ነው። የእግዚአብሔር ፍቃድ እርሱም በጎና ደስ የሚያሳይ ፍጹም የሆነው ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መተደስ ተለወጡ እንጂ ይህን ዓለም አትምሰሉ። ልብ የሚለውን ቃል እኔ አእምሮ ብዬ ነው። ሰውነታችን የምንሰጥበት ምክንያት አንደኛ እግዚአብሔር ለእኛ ላደረገው ሁሉ ምላሽ እንዲሆን ሁለተኛ ይህ አምልኮ ስለሆነ ነው። አምልኮ መዝሙር ብቻ አይደለም። አምልኮ ጸሎት ብቻ አይደለም። አምልኮ ስብከት ብቻ አይደለም። አምልኮ ሰውነትን ሕያውና ቅዱስ መስዋዕት አድርጎ ለእግዚአብሔር ማቅረብ ነው። ለምንድነው እግዚአብሔር ሰውነቱን የፈለገው ካላችሁ፣ ሰውነት አሁን የእግዚአብሔር መቅደስ ሆኗል። መንፈስ ቅዱስ በውስጣችን ማደር መኖር ጀምሯል። ማደሪያ አድርጎናል። ማደሪያ ስላደረገን ይሄንን ማደሪያውን፣ ንጽህናውን፣ ቅድስናውን፣ ሕያውነቱን ይፈልጋል። ሌላ ደግሞ ክርስቶስ ስጋውን ለእኛ እንደቆረሰ ለእኛ እንደሞተ ለእግዚአብሔር ክብር እንዳዋለው እኛም ስጋችንን ለእሱ ክብር እንድናውለው ስለሚፈልግ። ዓለም ልባችንን መቆጣጠር ነው የምትፈልገው፣ እግዚአብሔር ግን ልባችንን ማደስ ነው የሚፈልገው። ዓለም አእምሯችንን መቆጣጠር ስትፈልግ፣ እግዚአብሔር ግን ልባችንን መቀየር ነው ወይም አይምሯችንን መቀየር ነው የሚፈልገው። ጳውሎስ ምንድን ነው የሚለው? አንደኛ ሰውነታችሁን ሕያውና ቅዱስ መሥዋዕት አድርጋችሁ ምን አርጉ? አቅርቡት። ለምን? ይሄ ሰውነት መቅደስ ነው። ለምን? ክርስቶስ ስጋውን ለእግዚአብሔር ክብር እንደዋለ እናንተም ስጋችሁን ለእግዚአብሔር ክብር እንድታውሉት ስለሚፈልግ። ለምን? ከዚህ በፊት ሰውነታችሁን የአመፃ መሳሪያ አርጋችሁ ተጠቅማችሁት ነበር። አሁን ደግሞ የጽድቅ መሳሪያ አድርጋችሁ ተጠቀሙበት። ይህንን የማስተምርበት ምክንያት ሐዋርያ ጳውሎስ እርስ በእርሳቸው የሚጣረሱ ትእዛዞችን እያዘዘ ነገር ግን አስገራሚ ማህበራዊ መስተጋብር ወይም ክርስቲያናዊ ህይወት ወይም ሪሌሽንሺፕ ለመገንባት ከፍተኛ ጥረት ያደርጋል። ሐዋርያ ጳውሎስ ከሮሜ መጽሐፍ ምዕራፍ 12 በኋላ አማኞች የሚሰጣቸው ትእዛዞች አንዱ ከሌላ ጋር ሊዛመዱ የሚችሉ የማይመስሉ ናቸው ግን ተቃራኒ የሚመስሉ ወይም ማይዛመዱ የሚመስሉ ትእዛዞችን እያዘዘ አማኞችን እርስ በርስ ማዛመድ ይፈልጋል። ምክንያቱም የዝምድናው ክር የሚሰፋው በሆሊ ስፒሪት መርፌ በኩል ስለሆነ ነው። ሁለተኛ የሚናገረው አይምሯችሁን ስትኛ ልባችሁን ይህን የእናንተን አይምሮ እንድሰጡኝ ይፈልጋል ፈልጋ ሶስተኛ ፍቃዳችሁን ስጡኛል እንደዚህ ይላል የእግዚአብሔር ፍቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነውን ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በዚህ ሀሳብ ውስጥ ጳውሎስ በሁለት ቁጥሮች ውስጥ የሚጠይቀው ሶስት ነገር ነው አንደኛ ሰውነታችንን ሁለተኛ አእምሯችንን ሶስተኛ ፍቃዳችንን ከዚህ ከፍ ብሎ አእምሮን የጠየቀው ከአእምሮ ከፍ ብሎ ምንድን ነው የጠየቀው ጳውሎስ ሰውነታችንን የሚቆጣጠረው አእምሯችን እንደሆነ ያውቃል አእምሯችንን የሚቆጣጠረው ፍቃዳችን እንደሆነ ያውቃል መጨመሪያ ይህንን ስጡታል ቀጥሉና አእምሯችሁን ስጡታል። ቀጥሉና ፍቃዳችሁን ስጡታል። አሁን ችግሩ ያለው ፍቃድ ጋር። ፍቃድንስ ማን ይቆጣጠረው? ሰውነትን አእምሮ ከተቆጣጠረው አእምሮን ፍቃድ ከተቆጣጠረው ፍቃድን ማን ይቆጣጠረው ብላችሁ ስትጠይቁ ብዙ ሰዎች የሚፈርሹት እዚህ ጋር ነው። ፍቃዳቸውን በፍቃዳቸው ነው መቆጣጠር የሚፈልጉት። በጳውሎስ እሳቤ ግን ከምዕራፍ ስድስት ከተዋሳችሁ ሰውነታችንን አእምሯችን ይቆጣጠረዋል፣ አእምሯችንን ፍቃዳችን ይቆጣጠረዋል። ፍቃድህን ለመንፈስ ቅዱስ ከሰጠኸው መንፈስ ቅዱስ ፍቃድህን ሲቆጣጠረው፣ ፍቃድ አእምሮህን፣ አእምሮ ሰውነትህን። መንፈስ ቅዱስ ከአጢአት ቀንበር ሰዎችን ለማላቀቅ የሚፈልገው የአንተን ኢፈርት ሳይሆን ያንተን ፍቃድ ክፍል መንፈስ ቅዱስ እሱ ራሱ እግዚአብሔር ነው። ፍቃዳችሁን ለመንፈስ ቅዱስ ሰጣችሁ ማለት ለማይሞትና ለማይሸነፍ አቅም ላለው መለኮት ሰጣችሁ ማለት። ፍቃዳችሁ ያደላለት ዓለም ነው የሚገዛችሁ ነው። ፍቃዳችሁ ያደላው ወደ ስጋችሁ ፍላጎት ከሆነ የምትሰሩት ኃጢአት ነው። ፍቃዳችሁ ግን ለመንፈስ ቅዱስ ካደላ፣ መንፈስ ቅዱስ ፍቃዳችሁን ከተቆጣጠረ፣ ፍቃዳችሁ አይምሯችሁን ይቆጣጠራል። አእምሯችሁ ሰውነታችሁን ይቆጣጠራል ነፍስ እኩል ይሆናል። እውቀት ሲደመር ስሜት ሲደመር ፈቃድ የነፍስ ክፍል የሚባለው እውቀት፣ ፍቃድ፣ ስሜት እነዚህ ሶስት ነገሮች ናቸው። ነፍስ የሚባለው የነፍስ ክፍል ማለት የእውቀት ክፍል፣ የስሜት ክፍልና የፍቃድ ክፍል ነው። አንድ ነገር ታውቃለህ፣ ያወከው ነገር ኢሞሽንህን ይነካል። አክሽን ናውሌጅ ፕላስ ስሜት ፕላስ ፍቃድ። የፍቃድ ክፍልህን ካልነካው ድርጊት የሚባል ነገር መቼም አይኖርም። ወይም በሌላ አማርኛ አንድ እውቀት የስሜት ክፍልህን ከነካው መንዘፍዘፍ ይሆናል። የስሜት ክፍልህን ነክቶ ድርጊት የሚወጣው የፍቃድ ክፍልህ ክሊክ ካልተደረገ የፍቃድ ክፍልህ ካልተነካ ድርጊት አይወጣም። ድርጊት የሚገኘው እዚህ ውስጥ ስሜት ውስጥ የሚገኘው እምባ፣ ሳቅ፣ ሐዘን ነው። አንዳንድ ሰው አይቶ ከሆነ ስታገለግል ወይም ስም ያዝናል። የዚህ ልጅ አገልግሎት ግን ወጣቶቹ በኢየሱስ ትውልድቻ ትውልድ እቺ ሀገር እኮ አልቃለች። ባይተ ወይ ግን እንዲህ አይነት አገልግሎት እኮ አሰ ኡ ሲያይ እናቴ ምናምን ሲል እናቱ ተስቶ እናቱ እናቱ እናት እኮ ኢትዮጵያዊ እናት እናት ይልና የራሱንም እናት አስታውሶ የልጅቷንም እናት አስታውሶ ያለቅሳት። አቀ ይሄ ስሜት አክሽን የሚሆነው የፍቃድ ክፍልህ ባወካው ነገር ካልተነካ ድርጊት የሚባል ነገር ስለምትነካ ለምሳሌ መስጠት መስጠት የብሌሲንግ መሰረት ነው። የስ አይ ሪሲቪት ብለው ተቀብለው ልክ እንደዚህ ሰባኪው እዚጋ እየሰበከ ትባረካላችሁ፣ ብዙ ሰው እየሰበክን አይ ሪሲቪት ብሎ በቃት ድርጊት አለው። ለምሳሌ እኛ ክርስቲያኖች የይቅርታ የተደረገላቸው የይቅርታ አድራጊዎች ማህበር ነን። እኔ የበደልኩትን ይቅር እንደምል አንተም ይቅር በለኝ። የምህረትና ይቅርታ እውነት ብለህ ከሰው ጋር ስትጣላ ይቅርታ አድርግለት ስትባል ይቅርታ የሚለው ትምህርት የእውቀትና የስሜት ክፍልህን እንጂ የፍቃድ ክፍልህን አነከ። የፍቃድ ክፍልህ ካልተነካ አክሽን የለም ድርጊት የለም። ሰውነታችን የሚቆጣጠረው አይምሮችን። አይምሮችን የሚቆጣጠረው ፍቃዳችን ነው። ፍቃዳችን የሚቆጣጠረው ሆሊ ስፒሪት ነው። መንፈስ ቅዱስ ፍቃዳችንን የሚቆጣጠረው በጣም የሚገርምህ በጸሎታችን አማካኝነት ኢየሱስ ክርስቶስ በጌተ ሰማኔ በአትክልቱ ቦታ እንደ ደም ነጠብጣብ ያለ ፈሳሽ ከሰውነት ከሰውነቱ ወጣ አይልና ብትወድ እች ጽዋ ከኔ ትለፍ ብሎ አለና መጨረሻ ላይ ፍቃድ ይሁን ብሎ ጸለየ። የእግዚአብሔር መንፈስ ፍቃዳችንን እንዲቆጣጠር መፍትሄው መንፈስ ቅዱስ ሆይ ፍቃዴን ተቆጣጠረው፣ ፍቃዴን አንተ ግዛ፣ ያንተ ፍቃድ በእኔ ሕይወት ይፈጸም ዘንድ እጸልያለሁ ስትል ያኔ አውቶሪቲውን ስለሰጥኸው ስለፈለግ መንፈስ ቅዱስ ፍቃድን ይቆጣጠራል። ልክ በዛ ታይም እንደዚህ ይሆናል። የሚረዳህንና የሚያበረታህን መልአክ ለአንተ ማዘዝ ይጀምራል። ልታልፍበት ያለውን ሃርድ ሺፕ የምታልፍበት ወደኋላ እንዳታፈገፍግ ከቤቱ እንዳትነቀል የሚረዳህን አይ መንፈስ ቅዱስ ማቀበል፣ መላእክቶቹን ስለ አንተ መታዘዝ ይጀምራል። ጸሎት ከሆነ እንዴ ልጸልይ? አንደኛ በቀጥታ ጸልይ፣ ማለትም ማለት ነው። ኮንዶሚኒየም ቤት ስጠኝ ስትል ጌታ ሆይ ኮንዶሚኒየም ቤት እፈልጋለሁ የቤለ ቤት ፕሮግራም የማደርግበት ክብር የሚገለጥበት አንተ በለዘላለም ዙፋን ላይ ከፍ ብለ እምታይ አባቴ አባቴ አባቴ ብለ ባለሁለት በኝታ ኮንዶሚኒየምአ መኪና ትፈልጋለ። ቀጥታል ፋዘር ምርጥ መኪና እፈልግ እኔ ልጅ በዚህ ድሜ እኔ ሳሬ መኪና ልፈልግ ደዚህ ድሜ አሪፍ መኪና እፈልገ የሚገርም ፈልግ ያለ ብሰጠኝ ደስ ነ ስትለው አሜሪካ መሄድ ስትፈልግ በዛ በጨለማ በኢሉሚናቲ በስድስት ስልሳ ስድስት እየተቸገሩ ላሉ አባቶ ዛ ላሉ እግዚአብሔር እንደዚህ ይላል ቦንኬ ቤኒሂን፣ ሌሎች እግዚአብሔር ሰዎች አሉ። ኦልሬዲ ዛ በጣም ጃይንት ጃይንት ቸርች ይዘዋሉ ይል። እንደገና አንተ ዛ ሄደህ ተጨምረ። ስለዚህ ማለት ያለብህ ምንድን ነው ፋዘር ለረፍት ዝም ብዬ ደርሼ ብመጣ ይሄ ዩኒቨርሲቲ አንተ ነው። እኔ ኢንጆይ ሳደርግ ደስ ይላል ይገርማ ዝም ብዬ ቪዚት ላረግ ፈልጌ ላየው ስለምለሚቷን ኢትዮጵያ ወደ ሲውድን ሄጄ ሊያት። ቀጥታ ጸል ሲጸል አባቴ አንተ ኑሮ ያልከውን ኑሮ መኖር ስለምፈልግ፣ የምትደስተበትን ህይወት መኖር ስለምፈልግ፣ በተለያየ ጊዜ በኔ ድካም ባለማወቅ በተለያየ ምክንያት ሊሆን ይችላል ያለብኝ ዊክነስ ከላይ ላይ እንዲነሳ ስለምፈልግ ፍቃዴን ላንተ ላስገዛ እፈልጋለሁ። ልኖር ልፈልጋለሁ። አንተ በሚያስደስት የቅድስና ህይወት ልኖር እፈልጋለሁ። ፍቃዴን ቀጥታ ቱ ዘ ፖይንት የምትፈልገው። ሁለተኛ ስትጸልይ እንደ ቃሉ ጸልይ። አንዳንድ ሰው ታውቃለህ፣ እያስፈራራ ነው የሚጸልይው። አንተ አምላክ ኮ አንተ ባህሪያ ኮ በእውነት ከጠራይ የሚያስፈራራ ምንድን ነው ያስፈራራ ነው። እኔ እግዚአብሔር አምላክ እያማረክ አትጸልይ፣ በቁጣ አትጸልይ፣ በቀጣጣ አትጸልይ። እንደ ቃሉ ጸልይ። ሲቀጥል ስትጸልይ እያመሰገንክ